ኪራ በጽናት ላይ ትልቅ ክህደት ፈጸመ። እሱም ምንድን ነው እንግዲህ፣ ቅዱስን አታላ አንድ ሴት ወንዶች እየረበሹኝ ነው በማለት ቅዱስም ወንዶቹ ጋ የተጣላ አስመስላ የቅዱስን ስልክ ተቀብላ ኪራ ጋር ደወለች። ኪራንም ጓደኛ ትልቅ አደጋ ደርሶበታል፣ ከሰው ጋር ተጣልቷል፣ ድረስለት በማለት ነገረችው። ኪራም የሰማውን ማመን ስላቃተው ጽናትን እንደምንም ብሎ አረጋግቶ ከተኙበት ተነስቶ ቀጥታ ወደ ቅዱስ ጋር ሄደ። ቅዱስ ጋር ሲሄድ ምንድነው ያጋጠመው? ቅዱስን ምንም አልሆነም። ቅዱስ በእርግጥ አላወቀም እንደተጠራት። ኪራ ማን የጠራው? ለምን መጣ? እዚህ መሆን እንዴት አወቀ አለ። እንዴ ደውለ ጠርተኛ አይደል እንዴ አለ። ከዛም ልጅቷ ደግሞ አይ እኔ ነኝ የጠራውት እነዚህ ታች ያሉ ሰዎች ቢያገኙ አፈር ዶቄት ነው የሚያደርጉ አለችው ከዛ እሱም ምን አንቺ ያምሻል እንዴ እንዴት ነው ተሞቀ ቤቱ እምትጠሪው ጤነኛ አይደለሽም አለ ቅዱስ እጅግ ጠንቃቃ እና ጎበዝ ወንድ ነው ብዬ ነው የማስበው ምክንያቱም ሺ ቢጠጣ ሴትነትሽን እንዳለ ዝቅ አድርግ እንዳያታደርግኝም እያላት ነበረ ኪራ ግን እየበረረ መቶ የለመደውን መጠጥ በመጋት እጽናት ላይ ትልቅ ክህደት ፈጸመ። መሩ ደግሞ አሁን በኪራ ተናዳ የመጨረሻ ውሳኔዋን ወስናለች። አንተ ሰው ሳኮን እንደፈለግ የምትነዳ እንሰሳነ አለችው ኪራን። በእርግጥ ኪራ ያደረገው ነገር ለትውልድም ለተመልካችም አስተማሪ ያልሆነ ትምህርት አልባ ነገር ነው ያስተላለፈው። ሰላም ውድና የተከበራችሁ የህያ ቤተሰቦች እንዴት ናችሁ? እንዲህ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልን። ውድ ሀገሬ ልጆች አበረታቱን እላለሁኝ። ዛሬ እንግዲህ ጽናት ቀጣይ ፓርት ይዘመተናል ማለት ነው። እሱም ምንድን ነው ዛሬ ያልጠበቅ ነውና የማይደረግ ነገር ኪራ አድርጎ ኦዲየንሶችንም እንዲሁም ደግሞ እንግዲህ የምትወደውን ውዷ ልዕልቱን ጽናትን አስቀይሟል ማለት ነው። ይሄ ነገር እንደኔ በጣም አስከፊና አስጸያፊ ነገር ነው። ልንጸየፈው የሚገባውን ነገር ለትውልድ አውጥተን ማስተላለፍ አለብን ብዬ አላስብም። ምንም ድራማ ቢሆንም የምናስተላልፋቸው ነገሮች ሰዎች አሁን ላይ በተለይ ካሉበት መጥፎ ስራ እንዲወጡ ማስተላለፍ ሲገባን ወጣትነታችንን እየተጠቀምን ሰዎች መጥፎ ድርጊት እንዲገቡ ማድረግ የለብንም። አሁን ኪራ ወጣት ነው። ወጣትነቱን መጠቀም ያለበት በመጥፎ ነገር ወይም ደግሞ የኔን አርአያ ተከተሉ እያለ በዝሙት ላይ ዝሙት መጨመር ሳይሆን ምን ያክል ወጣት ሆኖ ከእድሜው በላይ ማሰብ እንደሚችል ወይም ደግሞ ከእድሜው በላይ መስራት እንደሚችል ለወጣት ማስተማር ወይም ደግሞ ለትውልድ ቅርስ ማስቀመጥ ሲገባው እሱ ግን በሰከረ ቁጥር ዝሙት እየሰራ እና ኢትዮጵያውያን የማይወክል ሴት ደግሞ ይቺ ሴት አሰዳቢዋ በድራማ ቢሆንም ዛሬ እንግዲህ ክራን ከተኛበት ደውላ መቶ ዝሙት ከሷ ጋር እንዲፈጽም አድርጋለች ማለት ነው። ይሄ ነገር ትክክል ነው እያላችሁ ብዙዎቻችሁ የምታጨበጭቡ ሰዎች አላችሁ። ጽናት ደግሞ እንግዲህ ትዳሬ ይሆናል በቃ ብዙ ነገር መሃ ብሎ እንደሚታወቀው ከጀመሩ ጀምሮ ብዙ ነገር አሳልፋለች። በእርግጥ ሰራተኛ የእሷን አይነት አክት ታሳያለች ማለት አይደለም፣ ግን ቢሆንም ደግሞ ሆነ በፍቅር ተጠመደች ተባለ ብዙ መስዋዕትነት እየከፈለች ትገኛለች። ክራ ደግሞ እወድሻለሁ አፈቅርሻለሁ የሚል ከሆነ እንዴት ነው ታዳ መስዋዕትነቷን ዝም ብሎ ላገኛ ሴት ሁሉ እያረከሰ ማንነቱን እንደፈለገ የሚያደርገው የሚወድ ልብ እንግዲህ ናሆሜን እኔ ሳላደንቀው አላልፍም። ናሆሜ መጀመሪያ ላይ ላያሴ ሁሉ ወከኪላል ግን በተግባር አላሳየም፣ አላየንም። ብዙ ሴቶችን ይጀናጀናል በገንዘብ በሁሉ ነገር። እና ኪራ እንዴት ነው ከናሆሜ የማይማረው? ናሆሜ ትዳር ይይዛል ብለን አናስብም ነበር። አሁን መሩ ህይወት ውስጥ ከገባ በኋላ መሩ ጥረቱና ጥረቱ ብቻ መሩን ለማስደሰት ነው ከዛ ውጭ ምንም የሚያደርገው ነገር ወይም ደግሞ መሩን አንድ ቀን እንኳ አስቀይሞ አያውቅም። ከነህመሟ ከነደካማ ጎኗ ተቀብሎ የወደፊት ህይወታቸውን ለመመስረት እጅግ ወደፊት ወንዶችን አስተማሪ፣ ትውልዶችን አስተማሪ የሆነ ነገር ነው ኪራና መሩ እየተወኑ ያሉት ማለት ነው። ማነው መሩና ናሆሜ ኪራ በተቃራኒው እንግዲህ የልጅ አረማሙ የሚባል ነገር አለ። ከጓደኛው ከናሆሜ መማር ሲገባው ትዳሩን እንደፈለገ እያረከሰ ካገኘ ሴት ጋር በመጠጥ መንፈስ እየሄደ እንደ ሆዳምባውን መጠጥ ያወረዋል ነው የሚባል ነገር አለ ማለት ነው። እንግዲህ ፍላጎትን በመጠጥ እያንጠባረቀው ይገኛል ኪራ። ወደፊትም ቢሆን እንደት ይሄ ነገር ለጽናት ይገባታል ወይ ብለን ስናመዛዝን፣ ይህ ክህደት በክህደት ላይ ጽናት ከሱ ህይወት ውስጥ ከገባች ጀምሮ ከቤቲ እስከ ሶሲ ከሶሴ እስከ ሀሴት አሁን ደግሞ እስከመጣችው ልጅ በቤተሰቦቹም በእናቱ ዙሪያ በጣም ብዙ ነገር ተፈትናለች። ይህ ሁሉ ምንድን ነው? እሱን ላለማጣት በማለት ብዙ ዋጋ ከፍላለች። ኪራ ደግሞ እየተልከሰከሰ የትም ቦታ አመንዝሮ እየመጣ ፍቅሬ ምናምን የሚለው ነገር አይመቸኝም ማለት ነው። እንግዲህ የጠራችው ልጅ እሱን ለማጥመድ ወይም ደግሞ ከጽናት ይሁን የምትፈልገው ነገር አለ ያንን ነገር የምትፈልገውን ነገር ለማግኘት በቅዱስ ስልክ ደውላ፣ ቅዱስ አጠገቧ ነው። ወንድ የምትፈልግ ኑሮ ቢሆን ቅዱስ ለምን አልተጠቀመችበትም? ቅዱስ ጠጥቷል። ለሰከንድም ግን ራሱን ስቶ ምንም የመጠጥ ስሜት የተሰማው ነገር አላሳይም። እንዳውም ልጅቷም እንደዚህ ሰው እየጠጣ እንዴት ትንሽ እንኳ የመጠጥ ወይም የመንገድ ሀገር ስሜት አይሰማውም እያለች ነበረ ይህ ሁሉ ምንድን ነው? አሁን እሱ የኔ የሚለው ሰው የለውም፣ ብቸኛ ነው። በዛም ሰዓት ከእሷ ጋር የፈለገውን ነገር ማድረግ ይችል ነበር፣ ግን ደግሞ አእምሮ አይፈቅድለትም። እንዳውም ሴትነትሽ እንዳረክሰው አታስገድጅኝ፣ እንዳንቋሸሽሽ አታስገድጅኝ እስከ ማለት ደርሷል። ስለዚህ ይቺ ሴት ደግሞ ኢትዮጵያዊያነትን የኢትዮጵያዊን ሴቶችን የምትወክል አይደለችም። ምክንያቱም ሴት ልጅ በጣም እንደዚህ ረክሶ ሲገኝ በዛ ላይ ደግሞ የሰውን ሕይወት ለማበላሸት ያልተሟሸ ሸክላ መስሎ መውጣት፣ በጣም በቅጠል የተለበለበ ሸክላ መስላ ከመጥቆሯ ደግሞ የመንጨባረሯ እንደዛ መስላ ወደፊት ትውልዶችን የሚያበላሽ ነገር መስራት የለባቸውም ባይ ነኝ። የትናንትናው ድራማ እኔ ተመችቶኛል የምትሉ ካላችሁ እውነትም ጤነኛ አይደላችሁም፣ ወይም ደግሞ የዛ ስራ አባል ናችሁ ማለት ይችላለሁ። ስለዚህ ኪራ በጽናት ላይ ብዙ ግፎችንና ብዙ አጸያፊ ነገሮችን አድርጓል ማለት ነው እና ይሄ ነገር ኪራ ምንም ትወና ቢሆንም ድራማ ቢሆንም ነገ ጧት የአንተ ታናሽ እህት ወንድም ሊኖር ይችላል። ልጅ ለመውረድ ሩቅ ነ ካልክ ደግሞ ለወንድሞችህ ለእህቶችህ እህቶች ሲያዊ ይሄንን ከኔ ምንድን ነው የሚማሩት? በአሁኑ ሰዓት እኮ ተግባሩን ሳይሆን ማን ነው እውነት መሆን አለመሆኑን ድራማ መሆን አለመሆኑን ሳይሆን እኔም እንደነሱ አራያ ሁኝ፣ ይሄን ነገር ማድረግ አለብኝ ብለውም የሚነሱ አእምሯቸው በትንሽ ነገር የሚበረስ ወጣቶች ትውልዶች አሉ ማለት ነው። እና ነገ ጧትም ልጆቻቸው ስትወልዱ ተበልሰው የእናንተን ዝና መስማት በሚፈልጉበት ሰዓት ሚዲያ ላይ የተቀመጠ ቅርስ መቼም ቢሆን ሊመለስና ሊስተካከል አይችልም። ስለዚህ ፈልገው የእናንተን ዝና የሚመለከቱት ልጆቻችሁ ምን ያክል አደጋ ውስጥ እንደሚገቡና አጸያፊ ስራ እንደሆነ የሚያውት ይሆናል ማለት ነው። ስለዚህ ኪራ ይችን ደግሞ የመጣቸዋን አዲሷን ሴትዮ ጽናት ጋር ወስዶ ሶስት ቀን ትቀመጥ ሁለት ቀን ትቀመጥ ማለቱ እንደኔ ትክክልም ተገቢም አይደለም ባይነኝ። ምክንያቱም ይቺ ሴት ከኪራና ከጽናት የሆነ የፈለገችው ነገር አላት። ያለ ምክንያት እዛ ቤት እንድትሄድ ኪራን ደውላ በሌሊቱ አላመጣቸውም። መሮ እንግዲህ በጣም ከመናደዷና በጣም ስሜታዊ ከመሆኗ አንጻር፣ ኪራ እኔ አንተን በጣም አከብረሃለሁ እወድሃለሁ፣ አሁን ግን የመጨረሻና አስጠልተኛል፣ እረክሰህብኛል ነው ያለቸው ማለት ነው። ምክንያቱም ጽናት ለሱ ምን ያክል ዋጋ እንደከፈለች መሩ በደንብ ታውቃለች። ሁሉም እዛ ቤት ያሉ በሙሉ ጽናት ምን እንደሆነች እሱን ላለማጣት እሱ እንዳይጎዳ እሱ እንዳይቀየም ብዙ ነገር ሆናለች። ስለዚህ ያንን ነገር ሸምጥጥ እያደረገ ከአገኛ ሴት ጋር እየወጣ እንደፈለገ መሆን ይሄ ውደታ ሳይሆን ጥላቻ ነው ብዬ ነው ማስበው። እና ሆዳምባውን መጠጥ ያወጣዋል፣ የሚባለው እንግዲህ በውስጡ ፍላጎቱ አለ እንጂ ባይኖር ኖሮ ከመጠጣቱ በፊት የዛችን የሴትዮ እቅድ፣ አላማ ለምን ጓደኛው ጥሩ እንደሆነ እንዳልተጎዳ፣ እንዳልተደበደበ ቅዱስን ፊት ለፊቱ እያየ ከእሷ ጋር እየገለፈጠ መጠጥ አይጠጣም ነበር። እንዲያውም ቅዱስን በተቃራኒው ና እንሂድ ብሎ ይዞ መሄር ሲገባው እሱ ግን አብሮ እየተጨመላለቀ አድሮ ጠዋት ደግሞ እንግዲህ ተነስቶ ሲሄድ አጅሬዋ ተከትላ ሄደበት እቤቱ ድረስ ተከትላ መጣች ማለት ነው። ስለዚህ ይህ ነገር እንደኔ ተገቢ አይደለም። ድራማ የምንሰራቸውን ድራማዎች ለይተን ብናውቅና ለህዝብ የምናስተላልፋቸውን ነገሮች ብንረዳ ጥሩ ነው ብዬ አስባለሁ። ለተመልካችም በጣም በጣም በጣም የሚደብር ነገር ነው ማለት ነው። እናም የዛሬው እንግዲህ መልእክቴ ይህንን ይመስላል። ተመችቶናል የምትሉ ካላችሁ እንደኔ እንደኔ የትናንትናው ድራማ ምንም አልተመቸኝም። ሲጀመር መጀመሪያ ላይ በጉጉት ስንጠብቀው የነበረው እንጂ ከዛ ወዲህ ያለው በፍጹም ደስ የሚል አይደለም ባይ ነኝ። እንግዲህ ጽኑዬ ትዕግስቱን ይስጥሽ። መጀመሪያም እንደ አይነት ወንድ ያው ሲሄድ መከተል ሲመጣ መሸኘት እንደሆነም መረዳት አይከብድም ማለት ነው እና ኪራ ያደረገው ነገር በፍጹም ጥሩነት የለውም። ጎጂ ነገር ነው ማለት ነው። ኪራ ተጥፋቱ የማይማር ታጥቦ ጭቃ የሆነ ሰው ቢኖር ኪራ እናያየውት ማለት ነው። ቻናሉን ሰብስክራይብ እያረጋችሁ